ጊቱ ከተፈጸመ ወራት የተቆጠሩ ይሆን እንጂ ዘገባውን ካቀረብንበት ጊዜ አንስቶ አሳዛኙን ድርጊት ቀደም ብለው የሰሙም ሆነም ለዘገባው አዲስ የሆኑ በርካቶች ሲነጋገሩበትና ሲወያዩበት ቆይተዋል። ካቴና በተሰኘው የዩትዩብ ቻናላችን የበርካቶች አስተያየቶችና ኮሜንቶች ደርሰውናል። ከወንጀል አፈጻጸሙ ስብስብነት አንጻር ምንም እንኳን ያለልኝ ቤተሰቦች በጥርጣሬ ቢታሰሩም እውነትና ንጋት እያደር መጥራቱ ስለማይቀር ፖሊስ በምርጥ ምርመራው አጣርቶ በፍርድ ቤት ውሳኔ ማሰጠቱ ያስደስታል። ለፖሊስም ምስጋና ይገባል። በተክሊል በተጋቡ በአሥራ አምስተኛው ቀን ይህን መሰል ግድያ መፈጸሙ እጅግ ያሳዝናል። ያለለኝናት ሊታገዙና ሊረዱ ይገባል። የተፈጸመው አሰቃቂ ወንጀል የሰጠው ፍርድ ያነሰ ቢሆንም ምርመራው ከተዳፈነበት ወጥቶ ፍርድ መሰጠቱ ተገቢ ነው። ልጅ የሠራው ለወላጅ እንዲሉ እሷ በሠራችው ወንጀል እናቷ መሳቀቃቸው ያሳዝናል። የሁለቱ እናቶች እምባል ይታበስ ይገባል፣ ወዘተ የሚሉ በርካታ አስተያየቶችን አስተናግደናል። ካቴና የሚለውን የዩትዩብ ቻናላችንም ሰብስክራይብ በማድረግ አስተያየት ለሰጣችሁን ሁሉ ምስጋናችን የላቀ ነው። አሁንም ካቴናን ሰብስክራይብ፣ ላይክና ሼር በማድረግ እነዚህን መሰል በርካታ የወንጀል ጉዳዮች እንዲከታተሉና ለሌሎችን እንዲያደርሱ እንድታደርጉልን በአክብሮት እንጠይቃለን። ምንም እንኳን ግድያው ውስብስብ በመሆኑ ለጊዜውም ቢሆን አወዛጋቢ የሆነ ይሁን እንጂ ፖሊስ በልዩ ሙያዊ ጥበብ የሰው የቴክኒክና የታክቲክ እንዲሁም የሕክምና ማስረጃዎችን አሰባስቦ ጥልቅ ምርመራ አድርጓል። የአገር ተስፋ በነበረው በወጣቱ አለልኝ አዘነ ሞት ያዘነውን ቤተሰብ ወላጅ፣ ዘመድና የአርባ ምንጭ ነዋሪ መካስና ማጽናናት የሚቻለው ትክክለኛ ወንጀል ፈጻሚዎችን ለይቶ ለፍርድ ማቅረብ መሆኑን ያመነው የአርባ ምንጭ ከተማ ፖሊስ ልዩ የምርመራ ኮሚቴ አዋቅሮ መንቀሳቀስ በመቻሉ በአጭር ጊዜ ምርመራውን አጠናቋል። ሁለተኛ ዙር የገባው ምርመራ ቡድን ሄዶ በሚያጣራበት ሰዓት ሟች ለመሞት የሚያበቃው ቦታ እንዳልሆነ ተሰቀለ የተባለበትም የስልክ እንጨትና ገመድ እንጨቱ በመሰረቱ ሟችን ሊሸከመው እና ሊቋቋመው የሚችል እንጨትም አይደለም። ገመዱም ደግሞ በመሰረቱ የሚለጠጥና የሚተጣጠፍም ስላይደለ አይደለ በዚህ ሽቦ ሊሞትም አይችልም። ይህ መረጃ የተሳሳተ መረጃ ነው በሚል ነው ቀጥታ እኛም የገባ ነው። ከዚህ ጋር ተያይዞ ሟችን ተሰቀለ ወይም ሞተ ከተባለበት ስፍራ ላይ እነማን አነሱ፣ ፖሊስ ደርሷል አልደረሰም ማንስ መጀመሪያ አገኘው የሚለው ምርመራ ላይ ስንገባ የሟች ባለቤት እህት ባል፣ ቀደም ሲል አንድ የራሱን የስራ ባልደረባ የባለቤት እህት ባል ራሱን ሊያጠፋ በአጥር ዘሎ ስለሄደ ና እንፈልግ በማለት ጠርቷል የሚል መነሻም ከማግኘታችን የተነሳ የሟች ባለቤት ራሷ ስልክ ደውላ ሟች ከሞተበት ወይም ከሟች መኖሪያ ቤት አካባቢ በግምት ወደ አራት ኪሎ ሜትር የሚሆን አካባቢ ላይ የሚኖር አንድ የሟችን ጓደኛ በስልክ አግኝታው ምሽት ስድስት ሰዓት አካባቢ ላይ ስልክ ደውላለት። ስልክ ለማዋራት ትፈልጋለህ፣ አጠገቤ ሰው አለ ወይ በሚል ነበር መጀመሪያ የተነሳችው። ያም ግለሰብ አጠገቤ ሰው አለ ብቻዬን አይደለሁም ስላት አጠገቢ ካለው ሰው ወጣ ብለህ አዋራኝ በማለት ነው ወደ እሷ እንዲመጡ ያደረገችው። ከዚህ ጋር ተያይዞ ለምንስ አጠገቡ ጋር ሰው እያለ ማውራት አልፈለገችም? እሱንስ ወጣ ብላ አውራ ያለችው ከምን የተነሳ ነው? በቅርብ ርቀት ላይ ፖሊስ አለ። የፖሊስ ተቋም ከሟች መኖሪያ ቅርበት ላይ ነው ያለው። አምስት ደቂቃ የእግር ጉዞ ማያስጌድ ቦታ ላይ እያለ ፖሊስም ሳይጠራ የአካባቢ ሰውም ሳይጠራ ከሌላ አካባቢ ላይ ሰው የተፈለገበት አግባብ ከምን የተነሳ ነው የሚል ጥርጣሬ ውስጥ ገብተን ነው ምርመራውን ያካሄድ ነው። ሟች ከመሞቱ በፊት ግን በአካባቢው ላይ የነበሩ ግለሰቦችን አናግርናቸዋል፣ ጠይቀናል። ምንድ ነው የነበረው፣ ምንድ ባብስ አለ የሚል ጠይቀናቸው ነበር። እዛ ስፍራ ላይ የነበሩት ቀደም ሲል ሟች እዛ አካባቢ ላይ ያልነበረ ቅርብ ጊዜ የገባ ቤቱን ሲሰራ ብቻ ከማየታቸው ባለፈ መኖር መጀመሩን ጭምር አያውቁም ነበር። በእለቱ ግን እዛች ቤት ውስጥ ጸብ እንደነበር የሚሰባበሩ ነገሮች እንዳሉ ድምፅ በከፍተኛ ድምፅ ሚስት ስታሰማ እንደነበረና የእሱ ድምፅ የማይሰማበት ሁኔታ በዝግታ የሚያወራ የእሷ ግን ቁጣን ያዘለ ንግግር ስትናገር እንደነበረ ተናግረዋል። የተሰበሩ ዕቃዎች እንዳሉ ቀደም ሲል ሚስት የጠቆመችበትም ነገር የለም። እራቱን ከበላ በኋላ እግሩን ጠረጴዛ ላይ ሰቅሎ ሰቅሎ ኳስ ጫወታ ይመለከት ነበር። ከዚህም በኋላ ስልክ ደውሎ ወንድሞቹ ቤተሰቦቹ ስለሰደቡት ስለተናገሩት ዘሎ ሄዶ ታንቆ ሞተ በሚል ነበር እሷ መረጃ የሰጠችው። ነገር ግን ያ ሁሉ መረጃ ውሸት መሆኑን በምርመራችን ደርሰን አግኝተናል። በምርመራችን እኛ በምናይበት ሰዓት ሟች ራሱን ለማጥፋት ቢፈልግ እንኳን የሟች ባለቤት ለፖሊስ ማሳወቅ መቻል ነበረባት። አላሳወቀች። ከዚህም ባለፈ የአካባቢ ነዋሪዎች በጣም ሊመሰገኑ የሚገቡ ናቸው። ድምፅና ጩኸቱን ከሰሙ በኋላ በሰፈራችን ምን ተፈጠረ፣ የምን ረብሽ ነው በማለት እስከ ሟች መኖሪያ ቤት ድረስ በመሄድ ነው በር አንኳኩተው እንዲከፍቱላቸው ያደረጉት። ነገር ግን ፈቃደኛ አልነበረች። ችግር ካለ እኛ እንፈታለን፣ እኛን አስገቢ በሚሉ ሰዓት እናንተን አላስገባችሁም ብላን ወደ ኋላ የመለሰችው ነገር ግን እሷ በራሷ ስልክ በውስጥ ቀደም ብላ ደውላ ያዘጋጀቻቸው እህት እና የእህት ባል በሞተር በመምጣት በር አንኳክቶ አስከፍተው ነው የገቡት። ከዚህም በኋላም የአካባቢ ህብረተሰብ ቤተሰብ ስለመጣ እነሱም ያስተካክላሉ ቀላል ነው በማለት ወደ ቤታቸው ገብተዋል። በዚህ መሃል ነው ወንጀሉ ሊፈጸም የቻለው። እስተመጨረሻም የደቡብ ኢትዮጵያ የጋሞ ዞን ከፍተኛ ፍርድ ቤት በተከሳሾቹ ላይ ውሳኔ ሰጠም በዚህ መሠረትም የሩቅ ሕልምና ተስፋ የነበረውን ወጣት ባጭር ባጨናገፈችውና ቀሪውን የሕይወት ዘመኗ አብራው ለመኖር በቃል ኪዳን ያገባችው ባሏን በገደለችው በሀያ ስድስት ዓመቷ የሟች ባለቤት በወይዘሮ አደይ ጌታቸው ላይ ፍርድ ቤቱ የተለያዩ የፍርድ ማቅለያና ማክበጃዎችን ግምት ውስጥ በማስገባት በአስራ ስድስት ዓመት ጽኑ ሥርዓት እንድትቀጣ የወሰነባት ሲሆን በተባባሪዋ በድንጎሉ ቃስ ላይ የአስራ አምስት ዓመት ጽኑ ሥርዓት ተወስኖበታል። እንደዚህ አይነት ነገሮች ሲኖሩ መጀመሪያ አንድ ሰው ራሱን ማረጋጋት መቻል አለበት። ምንም አስከፊ የሆነ ጸብ እንኳን ቢኖር መጀመሪያ ራሱን ማረጋጋት መቻል አለበት። ወደፊት ሕይወቱ የተሳካ እንዲሆን ከአሁኑ መዘጋጀት መቻል አለበት። ወደ ክፉ ተግባር መግባት የለበትም። የከፋ ነገር ካለ ደግሞ ለቅርብ ሰው መናገር መቻል ያስፈልጋል። የቅርብ ሰውን እንኳን መቅረብ የማይችል ሰው ከሆነ ደግሞ ለህግ አካል ማሳወቅ፣ በህግ ጉዳዩ እንዲፈታ ማድረግ ይቻላል። ከዛ ባለፈ ደግሞ አሁን በባልና በሚስት መካከል ከሆነ ደግሞ እንደዚህ አይነት መግባባቶችን በዚህ አይነት ልክ በዚህ አይነት መንገድ መፍታት ካልቻሉ ደግሞ በህግ አግባብ በህግ አግባብ ተለያይቶ መኖር ይቻላል። እርግጥ እነሱ የተጋቡበትም አጭር ጊዜ ቢሆንም ለፍቺ እንኳን የሚያደርስ ጊዜ ባይሆንም እንኳ የእንደዚህ አይነት የከፋ ነገር ላይ ከመድረስ አሁን የሟች ባለቤት እስር ላይ ናታለችው፣ ቤቷን ጥላ ነው ያለችው፣ ከቤተሰብ ትለይታ ነው ያለችው። የሟች ቤተሰቦቹ ደግሞ ልጆቻቸውን አተው ነው ያሉት። የከፋ ነገር ነው። እዚህ አይነት ነገር ላይ ከመድረስ በህግና በህግ መለያየቱ የተሻለ ነበር፣ ያለልኝ ትክክለኛ ገዳዮች ተገኝተውም ውሳኔ ማግኘታቸው ብዙዎችን ቢያስደስትም ለተፈጸመው ዘግናኝ ግድያ የተሰጠው ፍርድ ያንሳል ያሉ ወጣቶች ለተቃውሞ ሰልፍ ቢወጡም ችግር ካለ እንኳን የፍርድ ቤት ውሳኔ በሕግ አግባብና በይግባኝ ሊስተካከል ይችላል እንጂ በስሜትና በሰልፍ አይስተካከልም፣ ያለው ፖሊስ ከወጣቶች ጋር ተወያይቶ የሕግ የበላይነትን ማረጋገጥ ችሏል። ፍርዱ ውሳኔ ብሰጥ ውሳኔ ቢያንስ በይግባኝ ይሻራል እንጂ እንደገና ሌላ ሰልፍ አይካሄድም። ለዚህ በይግባኝ መቀጠል ትችላላቸው፣ ሰልፉ ጥሩ አይደለም ሲል ኖርማል አመስግነውኝ ነው። ያንን ሰልፍ በት ነው የሄዱት ማለት ነው። አመስግነውኝ እስከ ቤታቸው ነው ሸኝቼ የወጣሁት ማለት ነው። ለዚህ አለልኝን ያጣነው እኛ ጨምርናል። እንደ ሚሊተሪ እኛ የአርባ ምንጭ ልጅ ከፍ ብሎ የሚታይበት ሀይለ ለእኔ የነ ነው ብዬ ነው ማስበው። ኢትዮጵያዊ ነው። የኢትዮጵያን ሰንደቅ ነው ከፍ ያደረገው። አለልኝ ኢትዮጵያዊ ነው። የኢትዮጵያን ሰንደቅ የኢትዮጵያ ሕዝብ ነው ያዘ ነው። ነገር ግን ምንድነው አንዳንድ ጊዜ ለእኛም ጥንቃቄ አስተምሮ ያለፈበት ነው። አንደኛ ከሞቱ ጋር ተያይዞ የተፈጠሩ ነገሮችን ከማጣራት ረገድ የመጀመሪያ ክፍተቶች ባይፈጠሩ ኖሮ ትክክለኛ ተገቢ አስተማሪ የሆኑ ስራዎችን ለህዝብ ማድረግ የምንችልባቸው ሁኔታዎች ሊኖሩ ይችሉ ነበርና ግን ከኋላ ተነስቶም በፍትህ ስርዓቱ የተሰሩ ስራዎች ነፃ የሆኑ ሰዎች እንዳይጠየቁ፣ ተጠያቂዎች ደግሞ እንዳያመልጡ ነው የተደረገውና ና በዚህ ልክ ነው ውጤት ልናገኝ የቻልነው የሚል ነገር ነው ያለ ምንም እንኳን በመጀመሪያው ለፖሊስ በደረሰው ጥቆማ መሰረት ፖሊስ በጥርጣሬ ቢያስረንም በኋላ በቁጭትና በቤተሰባዊ ስሜት ከእውነት ጎን በመቆም ወንጀሉን ከተዳፈነበት አውጥቶ የወንድማችን ደም እንዲወጣ በማድረጉ ምስጋና ይገባዋል ሲሉም ያለልኝ ቤተሰቦች ገልጸውልናል። እውነት ለመናገር በእውነት ተዳፍ ነው ሁሉ ነገር አብቅቶ እንትን ካለበት ከዜሮ ተነስቶ ነው የፊት አካላት ለዚህም ስኬት የደረሱት ሊመሰገኑ ይገባል። ምክንያቱም የተጠና እና የረጅም ጊዜ እቅድ ነውና ነገሮችን ወዴት ወዴት አላከን ከሂደቱ ነፃ መውጣት እንዳለባቸው ሁላ አዘጋጅተው ነው ግድያውን የፈጸሙት። ምክንያቱም ቀጥታ አለልኝ፣ ከቤት ወጥቶ ከሄደ ለእኔ ነው መደወል ያለበት፣ ወንድሙ ነኝ። ለአራተኛ ሰው ደውለው እንደገና ነገሩ ሂደቱን ማድበዝበስ ማለት ቀድሞ ተዘጋጅተው ነገሮችን ሁሉ ሴታፑን አስተካክሎ የፈጸሙት ግድያ ነውና እስከ አርባ ቀን እኮ እነዚህ ሰዎች አልኝ ቤት ውስጥ ይበላሉ። ፖሊሶችም ይሄን በሚገባ አረጋግጠውታል። ከዜሮ ነው የተነሱት እነሱን ይዘው ነገሮችን አጥርተው ምን ብለው በጣም በዚህ አጋጣሚ ኢንስፔክተር ተከተልማን ላመዘግን እወዳለሁ። ምክንያቱም ከቤተሰብ ጋር ቤተሰብ ሆኖ የሚያስፈልጋቸውን መረጃዎችን እየደወለ በመጠየቅ ልክ እንደ ቤተሰብ ሆኖ፣ ይሄን ልጅ ያየሁት አንድ ቀን ነው፣ የዚህ ልጅ ሞት ያንገበግበኛል፣ አንድ ቀን ነው ያየሁት በሚገደልበት በሚሞትበት ሰዓት እኔ እዚህ አልነበርኩም ብሎ በጣም ተንገብግቦ፣ ልክ እንደ ራሱ ወንድም ስለ እውነት በዚህ አጋጣሚ እጅግ በጣም ክብር ይገባዋል እና አሳዛኝ ነገር ነው የፈጸሙት። አለልኝን ማን እንደገደለ እንዴት አድርገው እንደገደሉት ገለውት እንዴት ወስደው ፖል ላይ እንዳንጠለጠሉት እንዳሰሩት፣ ልቦናቸው እያወቀ በገደሉት ቤት ውስጥ ቁጭ ብለው እየበሉ እየጠጡ ከዛ በኋላ ነው ሂደቶችን ይዘው አጥርተው ምን ብለው አንዳንድ ነገሮችን መረጃ ሲያስፈልጋቸው የዞን ልዩ ልዩ ወንጀሎች የስራ ሂደቶች የሚሰራ ልጅ አለ አቶ አስናቀን ጨምሮ ስለ እውነት ወጣቶች ናቸው። በቃ ተሸፋፍኖ እንዳይቀር ተድበስብሶ እንዳይቀር የዚህን ልጅ በቃ ልጁ ሀገር በመወለድ እኔ ወንድሙ ሊሆን ይችላለሁ። አለልኝ የእኛ ቤት ልጅ ብቻ አይደለም የኢትዮጵያ ልጅ ነው። ከነመንግስቱ ወርቁ በኋላ ከ16 ከ50 ውጭ ጎል እየመታ የሚያስገባ ሰው ቢኖር አለልኝ ነው። ስለዚህ ስለዚህ ልጅ ተጨንቀው ተጠበው የፖሊስ አካላት የፍትህ አካላት ለዚህ ደርሰዋልና እጅግ በጣም እናመሰግናቸዋለን፣ እናከብራቸዋለን።